ወይ ጉዳይ አለቀሌ። በቃ ዛሬ ይኸውልሽ። አንቺ አትጨነቅ፣ መፍትሄ እንፈልጋለን። ይኸውልህ ወር ከ ይቅርብን እያልኩ ሜላቴ፣ ስራሽን ይስጥልሽ። አንቺ ታረጋጊ፣ እኔ ወጥቼ አናግራቸው። ካልሆነ ለሁለት ነው የሚሰቅሉኝ። እሺ ታረጋጊ።

ከዋናው እሱ ነው። እንኳንም ወጣን ከዚህ ቤት። ቀለል ምንድነው ሀሳብ ጭንቀል። አሁን መሽቷል፣ ግቡና ተኙ። እሺ። ቆይ ግን አንቺ ፈጣጣ እየሄዳ ነው። እውነትሽን እኮ ነው። አንቺ ማነሽ? አንቺ ገረድ፣ ገረድ አትጪው። መሽቷል፣ ተኝታለች

እሺ እሺ፣ በቃ አባባ ተቆጡ። ይሄ ምንዬ እንተኛ በቃ። ደናደሩ ሜሉ ይይ ደናደሩ ይይ ይኸውልሽ፣ እዚህ ማደር የለም። ምን አለ እኔ ፍቅር እኔ ስለሄድ፣ ይኸው ከወዳጅሽ ጋር መተኛት ትቻለሽ። ምነው ነው ዛሬ ደግሞ ገረድ እዚህ ነው እንዴ ምትመጣው? አንቺ ዝም በይ። አብራችሁ አይደለ የተጋታችሁት? አብራችሁ ተኙ። እሺ ጌታ፣ ግን አንላቀቅም። እሺ

እንዴት ጫንቆኝ እንደነበር ይህን ያለም፣ አትፍራቸው እንዴት እኮ ሲያሰቃዩኝ እንደምን ሆኖ ብታይ ማካሌን ይፈቃል። ሁሉም ነገር በቅርብ አስተካከላለሁ። ማብቂያው ቀን እናፍቆኛል ይገባኛል። ለይ ምንም ቢሆን ዝም ያልኳት እኮ ቀድማ ለማየህ ነገሩን ነግራ እንዳታበላሽብኝ ብዬሽ፣ እሺ እና ማራጫለ ማፈቅርሻለ። እኔ ማፈቅርለ በአንቺ አይነት ቆንጆ መፈቀር እኮ እድለኛነት ነው። ያውም የመጀመሪያ የመጀመሪያ አው መቼም፣ ዲቤ ናፍቅሬን ያገባው ታቲ ከዲቤ በፊት ደግሞ ምንም አይነት ፍቅረኛ እንዳልነበረች ነግሬሽኛል አይደል? ታዲያ ከመፈቀድ በላይ የመጀመሪያ ከመባል በላይ ምን ሊባል ይችላል? ይበረኛ በቃ፣ ሽኔልጅ፣ በቃ ከዚህ በላይ የምፈልግ አቅፌሽ ቢነጋ ግን በጣም ደስ ይለኝ ነበር። አትቸኩል ካልሽ ምን ይደረጋል? እሺ ልጄ የእኔ ጦስ ነው እንዲህ የሚያሰቃይሽ። እንደሷ ትበላ አባዬ፣ አሁን አልፏል። ከሁሉ የሚቆጨኝ ቅዱስ እንደዛ እያፈቀረች መለያየቴ ነው። ምን ይደረጋል እንግዲህ፣ እኔም እኮ አፈቅረው ነበረ። ግን ወይ አንተን ወይ እሱ መምረጥ ነበረብኝ። ፈጣሪ ቅር አይለኝም። እኔንማ ተው፣ እንደዚህ አትበላባው። ግን ታገኘዋለህ። አዎ፣ አሁንም እዚህ ሰፈር ነው እኮ። አክባሪ ነው አባዬ። ቅዱሴ ጥሩ ሰው ነው። ባለበት ጀና ይሁን። አሁን እኔና የሱ ነገር አልቋል። አሁን የሌላ ሰው ነኝ። ኦርካ ይባላል። ይሁን ካልሽ ይሁን። ዳግም ቅዱስን እንዳታስቢ። እረ አባዬ፣ አይሆንም ለወር ከማንንም አፍቅሬ እንደማላቀን የነገርኩት አልመለስበትም። በውሸት ቤት አታቁሚ ልጄ፣ እውነቱ መውጣቱ አይቀርም። እሺ አባዬ፣ ቀስ ብዬ እነግረዋለሁ። ግን ወይዘሮ ሲኖላ ምን ላደነገች መስሎሽ ነው? እውነትሽን ነው፣ መስሎኝ ነው። ማን ይሆን ተረኛው ባክሽ? የምን ተራ አዲስ የምታጠምጁ ሰው ነዋ። መቼስ በዚህ ሰዓት ስልክ የሰላም አይደለም። የፈለግሽው በይ። ለማንኛውም አባቴ ነበር። በአምንሽ ደስ ይለኝ ነበር። እኔ እንድታምኝ አልጠብቅም። ይልቀውን አፍሽን ሰብስቤና ቁርስ ስር የለን። ምን ልስራላችሁ? መጀመሪያ ጁስ ትጪ፣ ከዛ በኋላ እንቁላል ስሪ። አፍጥኝ ሳራ። በነገራችን ላይ የቀረ ትእዛዛለሽ? ጥሩ ዜና አለኝ። ለሄድልሽ ነው። እንኳን ደስ ያለሽ። ምን ነው? ወዳጁሽን እንጥለሽ? እንዴት ባክሽ። አባቴ ከፊል ሊመጣል። ደግሞ በጣም ሰለቸሽ። አይ እኔን ለማሰቃየት ጥሩ ድል አግኝተሽ ነበር ብዬ ነው ለጊዜው ሄመን ትበቃሻለች። እኔ እና አንቺ የምንጣለው ሄመንን ለማጥመድ ከሞከርሽ ብቻ ነው። ሰምኛለሽ? እሷ ለማጥመድ ከሞከርሽ ነው የምንጣለው። አታስቢ፣ ከአንቺ በላይ እኔን አትሰማኝም። እሱን ሞቅሽ፣ ጥሩ ነው። አሁን ለማንኛውም አፍጥኝ ነው አቤት አለሽ እንዴ አላሁ ቤት ሄዳለሁ ድቤ እኔማ ድንገት ያ ንፍጣም ጎረምሳሽ ከጠቀልለሽ ብዬ ነው አንተ ደግሞ የሞተ ዘመድ የለህም እንደዛ ካልሆነ ቢያንስ አልናፍቅሽ አንተ ቀለኛ ነህ ደሞ ስማኝማ ወደ ቤት እኮ ለሄድ ነው እና ምን ላድርግ አዝዬ ልውሰድሽ ወይ ጉዴ ኧረ አንተ ሰው እያንዳንዴ እንኳን በሰላም አውራ ምንም ቢሆን እኮ ምንም ቢሆን ምን ያው የጋራ ጠላት አለን ይሄውልሽ ይሄን ልትነግሪኝ ከሆነ ቻው ቆይ ቆይ ቆይ ሲኖላ ፍቅረኛ ናት እንዴ ምንድን ነው የምትቀባጥሪው አንቺ ማለት ነበራት እውነት እንዴት አዲስ ዜና ነገርሽኝ እባክሽ ማለት ቆያሹ እስከ መሆኑ ነው ወይስ ታውቃለህ ዝንበያች ከሱ እጅ አለ እንዲ ፈልቅቄ ያገባዋት ምስኪ እንዴት ፈልቅቄ ይኸውልሽ አባቷን ቁማር አሸነፍኩበት ሰዓት ማለት ነው የእሱ ነበረች እሺ ከዛስ ምን ከዛ ሳል እኔ ድቤት ታውቂ አደለን ያው ዳ ስለሆነ ከኔ ሊያስጠላት አልቻለም

ወደ ሰውን በግዱ ያገኛታል። ሌላውን ነገር ለኔ ታዩሽ። አንቺ ታርስ ኮን በቃሽ። ሰሞኑን አገኛለሁ። አይ አዳር ካልሆነ አልፈልግም። የምርህን ነው? እስኪ ስራ ተይቷ፣ አስብበታለሁ። ኧረ እባክሽ አልቀረብሽም። እሺ በቃ ቻው። ሄሎ አንተ ሽማግሌ፣ እንዴት አለ? ደና ነኝ። ያቺ ጋለሞታ ስለሌለች ተስማምቶኛል። እኔም ምልህ ያ የልጅ ጎረምሳ ደና ነው? የቱ ጎረምሳ? በዙብህ እንዴ። ምን ነው ነጥቄው ያገባሁት ቅዱስን ነው። ዋ ትክክል። ፈልጌው ነበረ። ለማንኛውም ስልኩን አፈላልገላክልኝ። ምን ነው በሰላም በሰላም ነው። ለስራ ፈልግ። የሆኑ የምን ስራ? ስበት አተሱን አይመለከትም። የተባልከውን ብቻ ማድረግ ነው የሚመለከት። በልቸው። ሽማግሌ ላክላክ። ሲኖላ በታምል አልተኛለሽም? ምን ድቤ ሽማግሌ የታዘዝከውን አደረግክ ማለት ነው። ታንኪ ዩ ታንኪ ዩ። እስኪ ደግሞ ለዛ ገፍ ላልደውልለት። ሄሎ ቅዱሴ እንዴት ነህ? ደህና ነኝ። ማለበት ዲቤ ነኝ። እሺ ምን ልታዘዝ? አንድ ስራ ነበር አብረን እንድንሰራ። አንተ ምን ትላለህ? ምን አይነት ስራ እሱን ስንገናኝ ብናወራው ይሻላል። አሁን አልችልም። አይ ማታም ቢሆን እኮ ይቻላል። የት ነው የምንገናኘው? ፍካት የሚባለው መጠጥ ቤት ታውቀዋለህ አይደል? አዎ አውቀዋለሁ። በቃ እዛ እጠብቃለሁ። አደራህን ሰዓት ይከበር። እሺ ቻው፣ ቻው። አንተ ገፍላ አብረሃን ስራ ልሰራ አረባክን ለሁለተኛ ጊዜ አግኝቻለሁ። ሲኖላ ቤትም ሆነ ቤትም፣ አታመልጭ። አንቺ የኔ ነሽ፣ የኔ ነሽ። ትጨልሽ? አላፈጠጥኩም እኮ ይሄ ምን። እንዳንቺ አይነት ደግሞ የገረዱ ሽማ ይቻል አቅም ምን አደረግኩኝ? ይሄ ምን ስሜን አትጥሪ። ከዚህ በላይ ምን ልታደርጊ ይፈለግሽ? ወንድሜ ምን እንዳስናካሽው እንጃ። እስቲ ተናገሪ። አንቺ ናርም እንዴ የማናግረው? መልሽልኝ እንጂ። አንቺ እንዳሰብሽው አይደለም እና እንዴት ነው ሌሊት ከክፍል ሲወጣ ያላየው መሰለሽ? በያሽኛ ቆይ፣ ምን እሱን ለምን አትጠይቂውም? እሱማ ምን እንዳስነካሹ እንጃ። አትንኩ ብኝ ብሏል። አረ አረ፣ ምንም ዝም በይ። እኔ እንደ ሜላት አልታገስሽም። እሺ ተሰብስበሽ ብትቀመጭ ይሻልሻል። እምቢ ካልሽ ግን ሂመን፣ እባክሽን ስሚ። ምንም አልሰማሽም። የውሸት ታሪክሽለት ነግሪ ነው። እኛ የተከበርን ቤተሰቦችንን እንዳንቺ ዘረቢስ አይደለም። ብታርፊ ይሻልሻል። እሺ ዛሬ ደግሞ መልስ የለም እንዴ? ምን ሆነሽ ነው ኦርካ? ምንም እንዳትለኝ ይበቃኛል። እንደዚህ እያለቀሽ እንዴት ነው ምንም አልልሽ? አሁን ንገረኝ፣ አታስጨንቅ። የማታውቀው ነገር አይደለም፣ እህትህ ናት። ይህመን ምን አረገች ኦርካ? እባክህ በቃ ፍቀድልኝ ልሂድ። እሺ አልልሽም። ደግሞ ሴት ልትሄጂ ነው? ግዴ ነው፣ መሄጃ አላጣም። አንተ ብቻ እሺ በለኝ። እንደማልልሽ ታውቂያለሽ፣ ስለዚህ አትልፊ እሺ። እስከመቼ ነው እንደዚህ የምንኖረው? ተሰቃየው እኮ ቆይ፣ ለምን አትሰማኝም? ምን ነገርሽኝና ነው ዝም ብለሽ እኮ እያለቀሽ ነው። ልንገርህ፣ ባለፈው ይሄ ምን ከኔ ክፍል ስትወጣ አይታሃለች። አቃለሁ ምን አውቃለሁ? አዎ፣ ባለፈው የተጣላ ነው በዚህ ነው። ታዲያ ለምን አልነገርከኝ? እኔ አንቺ እንዳትጨነቂ ብዬ ነው ያልነገርኩሽ። ታዲያ ይሄ ምን እኮ ልክ ናት፣ ያየችውን ብታምን። እሷ ያየችውን ማመን መርቷ ነው፣ ግን በእኔወት መወሰን አችልም። እኔ በምርጫ ነው የምኖረው። ምርጫችን መች በግልጽ ነገርካ። ተስፋ ብቻ እንደሷ አትበይ ሲኖላ፣ እኔንም ተረጂኝ እንጂ እሺን ይስከዛ ንገረኝ አትሞችም ውዴ፣ መቼም አትሞችም። ምን ያለውች? ታዲያ የሆነ ነገር አድርጋ እኔ እፈርቻለሁ። አትፍርሽን ውድ፣ ሁሉንም ነገር እኔ ማ እየጋርደው እያስተካክለዋለሁ። እሺ፣ በቃ አሁን ሂድ። ከመጣሽ ቆይታለች፣ እንዳትመጣ እኮ እሺ። ፈገግቢያ ፈገግቤ። አንቺ ግን ተረጋጊ እሺ። በቃ እሺ ጎረምሳው መጣ። አጅሬው አንተ ነህ እንዴ? ደሞ ምን ቀረ? ቁጭ በልና እናውራ እስኪ። እኔ ካንተ ጋር ተው። ጎረምሳው ተረጋጋ። ያለፈውን እርሷ ይሄው እርስት ኤው ያለፈው አልፏል፣ አይጠቅመንም። አሁን ግን ማለት ነው ለኔም ለአንተም የሚጠቅመ ቆንጭዬ ጉዳይ አለ። ለሱ ነው የፈለግኩ። ምነው እኔንም ቁማር በላይ? እህ እንደ እሱ አይደለም፣ ለስራ ነው አልኩህ እኮ። እንግዲህ አታብዛው። ስማ ቀጥል። ይኸውልህ ሲኖላ ከኔ ቤት ወታለች እና ሰዳ ትርትላነ ጎረምሳው ተረጋጋ። በዚህ ሰዓት ከእሷ በላይ የሚያስፈልግ ገንዘብ ነው፣ እና እሷ ምን ታደርግልሃለች? ልጅቷ ባለጌነች። ከእኔ ቤት የወጣችው ጎረምሳ ወዳ ነው። አንድ ዝም ዝን ብለህ ማዳመጥ አትችል? እኔ ከዛ ጎረምሳ ደግሞ ማለት ነው፣ እንዴት መንጠቅ እንደምችል አሳይሃለሁ። ደግሞ ሁለታችን የእሷ ተጎጂ ነው። በዛ ላይ የወደዱትን ማጣት እንዴት እንደሆነ ማየት አለባት እኮ። እንዴት? በጣም ጥሩ። በጣም ቀላል ነው። ይኸውልህ ሲኖራ ለዛ ጎረምሳ ያንተን ታሪክ ዋሽተዋለች። ስለዚህ አንተ እሷ ህይወት ውስጥ ብትገባ እንደዋሸችው ሲያቅ ሲኖራ ይተዋታል። እኔ መልሼ እሷ ህይወት ውስጥ አላወከኝም ማለት ነው። አውቃለሁ፣ ይከብዳል ግን ወጥመድ ነው። ይኸውልህ በዛ ላይ ደግሞ እሷ የምታጣ ገንዘቡ ይጠቅምሃል። ገንዘብ ገንዘብ ገንዘብ ስለምን ገንዘብ ነው የምታወራው? ይህ እኔ ዲቤ እኮ ነኝ፣ ውለት አረሳ። በዛ ላይ የላደረግበት ጥሩ ገንዘብ ይሰጣል። እኔ ዲቤ ለክብሬ የፈለገውን ነገር ከፍላለሁ። ደፋር ነባክ። ምን እንዲሆን አፈቅራት ነበር እኮ፣ ደግሞ አይኗን ማየት አልፈልግም። ቻው። ግድ የለም። ጎረም ሰው አስብበት። በዛ ላይ ስራ እንደሌላ አውቃለሁ። ገንዘብ ያስፈልጋል። ዝም በላት፣ ቀባጥር ለማንኛውም አስብበት። የቅድሞ ስልኬ ነው ደውልበት። የድሃ መፈራገጥ ለመላላጣሉ ተመልሰ እንደምትመጣ እርግጠኛ ነኝ። አንሹ፣ አንሹ ስልኩን አንሹ። ሄሎ ሄሎ፣ ማን ልበል? ይሄን ድምጽ ረሳሽ? ቅዱስ፣ ቅዱስ፣ ቅዱስ። ፍቅረኛሽ፣ መቼም አልጠፋሁብሽም። አረ፣ አረ፣ ገርሞኝ ነው ምኑ ማለት እንዴት ደወልክ እንዲሁ ትስልሽኝና ደ ደህና ነህ ደህና የዋህ ምን ይሆናል ሚስቱን ቢቀማ ነው አይደል ምን ነው ተርበተበትሽ አረ መስሎህ ነው እና ላግኝሻ ተበዳይ በሆነ አይ ላገኝ አልችልም? ምን ነው ባልሽ ቁጣል እንዴ አንቺ እንዲያው እንደ ቀልድ መተው ለምደሻል እሱንም እንደተውሽ ሰማሁ። ታውቂያለሽ በጣም ጨካኝ እኮ ነሽ። በቃ ቅዱስ አትረብሸኝ። አዎ ሌላ ሰው ወድጃለሁ ሳሚ ያለሽ። እኔ ግን ሌላ ሴት መቅረብ አቅቶኝ እንደተውሽኝ አለሁ። ገባሽ? ምንም ማድረግ አልችልም። ቅዱስ አንተ ነ ጨካኝ። ከዛ ሰውዬ እንኳን ልታስጥለኝ አልቻልክም። ጨካኝ አንተ ነ። በቃ ትደውልብኝ ሌላ ሰው ለምቼ አባዬ። ሄሎ ልጄ። ድምፅሽ ምንድን ምንድነው? ተደብቄ ነው መሆሯ። ምን ለምን? ኦርካ እንዳይሰማ ነው። ችግር ተፈጥሯል። የምን ችግር? ቅዱስ ደውሎ ነበር። ቅዱስ? ቆይ ለምን አላቅም። አባዬ፣ አላቅ ግን ግራ ገብቶኛል። ምን አስቦ ነው ከዚህ ሁሉ ጊዜ በኋላ? ዲቤ አንተ እንዴት አወክ? አው ከዚህ ጀርባ ዲቤ አለ። ዲቤ ደውሎ የቅዱስን ስልክ ለስራ ፈልጌ ነው ሲለኝ መጠርጠር ነበረብኝ። አባዬ፣ በቃ ይሄ ሰውዬ መቼም አይታኝም። አታልቅሽ ልጄ፣ ፈጣሪ ያውቃል። መጠንቀቅ ብቻ ነው ያለብሽ። ምን አባቴ ላድርግ? አድርግ አቅም ኖሮኝ አላስጠጋሽ። በቃ አባዬ፣ አንተ አትጨነቀ። እኔ እንደሆንኩ ከመከራ አልወጣም። እኔ ነኝ መከራ ይሆንኩሽ። ልጄ፣ ይቅር በይ። እንደሱ አትበላ። አሁን አልፏል። እሺ እንግዲህ፣ ፈጣሪ ይርዳሽ፣ እሱ ይጠብቅሽ። አሜን አባቴ፣ አሜን። ቻው። በቃ ደናደር ጋዜጠኛ ነኝ። አዲሱ ነገር አለ እንድትስማማው ልነግርህ ነው። ሞኝ እንዳለውን ካውቃለሁ። ምን እንዳረግልህ ነው የምትፈልገው? እንደነገርኩ ሁለቱንም እንድትገላግልልኝ የምፈልገው እኮ። እንዴት አድርጌ ነው? እሷ ያንተ መርጫ፣ ነው የፈለግከው ማድረግ ትችላለህ። ከእኔ መረጃዎችን እሰጥሀለሁ። ምን አይነት መረጃ? ለምሳሌ ቤታቸውን፣ ስልካቸው፣ የፈለገ አይነት መረጃ እሰጥሀለሁ። እሺ፣ አታስብ። አሳካዋለሁ። እኔ የምልህ እንዴት ሐሳብህን ቀየርክ? ደውዬላት ነበር። ሰው ጨካኝ ናት አለች። ጭካኔ ምን እንደሆነ ላሳያ ትፈልጋሉ። መልካም። ለማንኛውም አንዳንድ ነገር ትሆናለች። እሺ፣ በቃ

ለኛ እንደሆንኩ ታውቂያለሽ፣ እንዳትዘጊው። እሺ፣ ምንድን ነው? እንድንገናኝ እፈልጋለሁ። የት ልምጣ? ቅዱስ፣ ያማህል እንዲ አልችልም። ከታመምኩም በአንቺ ነው። ሌላ በምን ይሆናል? የማይመስል ነገር አታውራ። ምኑ የማይመስል ፍቅራችን? እሱ ተረት ነው። እሱ ለአንቺ ነው፣ ለእኔ ግን ሁሌም አዲስ ነው። ቅዱስ፣ መቼም ቢሆን ስለማይሆን አትልፋ። ቻው። እና አላገኘም እያልሽ ነው? እንደውም ተይው። ለምንሽ ታገኘኛለሽ። ገባሽ አይደለ? ቅዱስ ቆይ፣ ምን ልታደርግ ነው? ጨርሻለሁ። ደህና ወይ ጭራሽን ጋር አላገኘሁም። ወይኔ፣ ቡድን ይሄ ልጅ እኮ ጤነኛ አይደለም። ምን ሊያደርግ ነው? የደወሉላቸው ደንበኛ መስመር ስለተያዘ እባክዎ ሄሎ ቆይ፣ ከእኔ ምንድን ነው የምትፈልገው? ከአንቺ ከጋለሞታ ምን ይፈልጋል? አዲሱ ወጥመድህ ቅዱስ ነው? የማናባሽ ቅዱስ፣ ቅዱስ፣ ቅዱስ። አቶዋሸን፣ ከዚህ ሁሉ ጊዜ በኋላ ይላከው አንተ ነህ። አውቃለሁ። ቆይ፣ እኔ ስታየኝ ስራፈት ትመስላለህ። ዲቤ፣ አውቃሃለሁ። አንተ እኔን ለመጉዳት ምንም ታደርጋለህ። ኦ ሴትዮ ከነ መፈጣሽ ትእዛት። በቃ እባክህ ዲቤ፣ ተውኝ እባክህ፣ አታሰቃይኝ። ሴትዮ፣ አትነፋረቂ ይኸውልሽ ያሰቃየሽ ምርጫሽ ነው። እኔ ለገቃል ይኸውልሽ፣ አጫጭቂ ካዲ ቅዱስ ቅዱስ ቅዱስ እንደ ስም ቅዱስ! ዋው! ሲኖላ ሲኖላ! አቤት፣ ጠራኝ? ለዲብ የደውለች ነበር። አው ለምን አባይን ያስጨነቀው ስለሆነ እንዴታው ብዬ ነው። እና ታዲያ ሰማች። አንተ ደግሞ እያወቅከው መቼም ባህሪው ጠፍቶሽ ነው ነው ወይስ ወይስ ለምን ታውከኝ ነው? እንደዛ እንዳሉ እናንተም ታውቃለህ። ታዲያ ምን ልበል? ከቻልሽ እባክሽ ነረፊ። እሺ በቃ ሳልነግርህ ምንም ነገር አላደርግም። እኔ ችግር የለውም። እኔ እኮ ለአንቺ ነው። ደህና የተሆንን ሰውዬ አትቀስቅሹ። እሺ በቃ ይቅርታ አልኩ አደል እንዴ? ረበሽኳቸው። መፎገረሽ ነው ሳገባሽ ውጭ ልጅ፣ እንዴት ነው ማያገባኝ? እህት እኮ ነኝ። እኔም እኮ ጻል ልጅ አይደለሁ። ለዛ ነው አይል ስራ ምሰራው እሷ ይመለከትሽም። አልኩሽ፣ ጭራሽ ማለቀው ሰው ይሁን ከብኝ ነው። አታስቢ፣ አንድ ቀን ታውቂያለሽ። ወንድሜ ንቃ፣ እቺ ልጅ ምን እንዳስነካችክ እኔ እንጃ። እሷ የብዙ ሰው ናት፣ አንተ አትሆንህም። ጥሩ እንደዛም እኮ ጥሩ ነው። አልኩሽ ምን ሆነክ ነው? ቆይ ምንም አልሆንኩም። አሁን ውጭ ልጅ፣ ይኸውልህ አውርተን የምንግባባ መስሎ ነበረ። ካልሆነ ግን ካልሆነ ምን ለማየ፣ ሁሉን ነገር እናገራለሁ። ሰሚኛለሽ? ከማይ አንድ ነገር ልስማና ማደርግሽ እኔ ነኝ። ምን ልታረጋኝ? ልገለኝ? ወይስ ከኔያች ገረድ በልጠብክ ነው? ማን ነው